በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የግንቦት 26 ስንክሳር ዲዲሞስ ቶማስ ሐዋርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ ግንቦት 26 በዚች ቀን ዲዲሞስ የሚባለው የከበረ ሐዋርያ ቶማስ በምስክርነት አረፈ። እርሱም በህንደኬ ሀገር ሉክዮስ በሚባል ለአንድ መነኩሴ ራሱን ባሪያ አደረገ። መኮንኑም የንጉሱ ወዳጅ ነው። ቅዱስ ቶማስም የምታውቀው ሙያ ምንድን ነው? አለው። ቅዱስ ቶማስ እኔ ግንበኛ ነኝ፣ ምኩራቦችንና አዳራሾችን እሰራለሁ። ደግሞ ጠራቢ ነኝ፣ ሞፈሮችን፣ ወንበሮችን፣ ሌሎች እቃዎችን እሰራለሁ። ደግሞም ጥበበኛ ባለመድኃኒት ነኝ በሽታውን ሁሉ አድናለው አለ መኮንኑም ነገሩ በሰማ ጊዜ እጅግ ደስ አሰኘው ለንጉሱ ጠቃሚ የሆነ ባሪያ አገኘው አለ በዚህ ጊዜ ለቶማስ ገንዘብ ሰጥቶ ቤተመንግስትም መንግስትም እንዲሰራ አዞ መኮንኑ ወደ ንጉሱ ሄደ ቶማስ የመኮንን ሚስት የእግዚአብሔርን ህግ ያስተምራት ጀመር በፊቷም ታምራት አደረገ። እርሷም በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነች። ከእርሷም ጋርም ብዙዎች አመኑ። ንጽህናዋን በመጠበቅ እንድትጸና አዘዛት። የሃይማኖትን ምስጢር እንድታስተውል አደረጋት። መኮንኑም ከንጉሱ ዘንድ ሲመለስ ሐዋርያው ቶማስ ያደረገውን አየ። ጠራውና፣ አንተ ክፉ ባሪያ እሰራቸዋለሁ ያልካቸው በጎ ስራዎች ወዴት ናቸው? አለው። ቅዱስ ቶማስም አልዋሸሁም፣ ምኩራቦችንና አዳራሾችን የሰራኋቸው ለሰማያዊ ንጉሥ ማደሪያ የሆኑ እሊ ሰዎች ነፍሳት ናቸው አለ። የጠረብኳቸው ሞፈሮችም የአጢአት እሾህና አሜኬላ ከሰዎች ልብ የሚነቅሉና አርሰው የሚያለሰልሱ እነርሱ የወንጌል ትምህርቶች ናቸው። ጥበብ ያልሁትም አንድ ነው የሚገድል የኃጢአት መርዝ አጥፍቶ የሚፈውስ የክብር ባለቤት የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋው እና ደሙ ነው ብሎ መለሰለት። መኮንኑም እጅግ ተቆጣ። ቅዱስ ቶማስን በምድር ላይ እንዲያስተኙት በአራት ማዕዘን ችካል ተክለው እጆቹ እና እግሮቹን በገመድ ወጥረው አስረው ቆዳውን እንዲገፉ ጨውና ኮምጣጤ በተገፈፈው ስጋው ላይ እንዲደፉ አዘዘ። መኮንኑም እንዳዘዘ ይህን ሁሉ አደረጉበት። እርሱም ከእግዚአብሔር በተሰጠው ትዕግስት ይህንን ስቃይ ተቀበለ። የመኮንኑም ሚስት ቆዳውን ሲገፉት በቤቷ ሰገነት መስኮት ባየችው ጊዜ በድንጋጤ ወድቃ ሞተች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችንም ቶማስን አጸን ነው። ወዲያውም ተነሳ። ከዛ የገፈፉትንም ቆዳ ወስዶ ከመኮንኑ ሚስት በድን ላይ ጥሎ አርሶኒያ ሆይ የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስም ተነሺ አለ። ወዲያውኑ አይኗን ገለጠች። ፈጥና ተነስታም ለሐዋርያው ቶማስ ሰገደችለት። ሉኪዮስም አይቶ ደነገጠ፣ ለሐዋርያውም ሰገደለት። ይቅርታ የሚያደርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እርሱም በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነ። እንዲሁም የሀገር ሰዎች ሁሉ አመኑ። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። የኤጲስቆጶሳትንም ቀሳውስትንና ዲያቆናትን ሾመላቸው አስተማራቸውና፣ በቀናች ሃይማኖትም እያጸናቸው ከእርሳቸው ዘንድ ሄደ። ደዊ ያለበትን በላዩ ቆዳውን ሲያኖርበት ወዲያው ይድናል። ከዚህ በኋላ ከእነርሱም ዘንድ ወጥቶ ቀንጦሪያ ከሚባል ሀገር ገባ። ሲገባም አንድ ሽማግሌ ሰው መራራ ለቅሶ እያለቀሰ አገኘ። ቅዱስ ቶማስም እንዲህ ለምን ታለቅሳለህ? አለው። ሽማግሌውም ሰባት ልጆች ነበሩኝ፣ በሐሰት ነገር ንጉሥ ገደለብኝ፣ ደግሞም ዕዳ አለብኝ። ከእነርሱ አንዱ እንኳ ቀርቶ ቢሆን ለኑሮዬ በተራዳኝ ነበር ብሎ መለሰለት። ቅዱስ ቶማስም ቆዳውን ሰጠውና ይህን ወስደህ በልጆች መቃብር ላይ አኑር አለው። እንዳዘዘውም ባደረገ ጊዜ ሰባቱ ሁሉ ልጆቹ፣ ሌሎችም ስምንት ወንዶች በዚያ አስቀድሞ ተቀብረው የነበሩ በአንድነት ተነሱ። ይህች ተአምር በሀገሮች ሁሉ ተሰማች። የጣዖታት ካህናትም ተቆጥተው በድንጋይ ሊወግሩት ጀመሩ። ያን ጊዜ እጆቻቸው ደረቁ። የቸር አምላክ ሐዋርያ ሆይ ከፈጣሪ ከጌታችን ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አመን ማረን፣ ይቅርበለን እያሉ ጮሁ። ያን ጊዜ ማዳናቸው የቀናች ሃይማኖትንም አስተምሯቸው በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትንም ቀሳውስትንም፣ ዲያቆናትንም ሾመላቸው። ከዚህ በኋላ ወደ አቴና ወደ መቄዶንያ ሄዶ በውስጧ በክብር ባለቤት ጌታችን ስም ሰበከ። ስለ እርሱም ነገስታቱና መኳንንቱ ሰሙ፣ ይዘውም አሰሩት። የንጉሱም ሚስት ከልጇ ጋር ወደ ወህኒ ቤት እየመጣች የቅዱስ ቶማስን ትምህርት ትሰማ ነበር። ብዙዎች በስውር እየመጡ ያስተምራቸው ነበር። በክብር ባለቤት ጌታችንም አመኑ። ንጉሱም ስለ ሚስቱ ተቆጣ። ነገር ግን በህዝብ መካከል መግደልን ፈራ። ከከተማውም ውጪ ቅዱስ ሐዋርያ ቶማስን አውጥተው እስኪሞትም በጦር እንዲወጉት አራት ወታደሮች አዘዘ። የንጉስ ልጅም ቁሞ ይመለከት ነበር። የሀገር ሰዎችም ባወቁ ጊዜ ከወታደሮች እጅ ሊያስጥሉት ወጡ፣ ግን ሙቶ አገኙት። አንስተው ገንዘው ከነገስታት መቃብር በአንዱ አኖሩት። በንጉሱ ልጅም ሰይጣን ተጭኖበት የሚያንከባልለው ሆነ። ከልብሱም ጥቂት ወስደው በንጉሱ ልጅ አንገት ላይ ሊያንጠለጥሉት ወደ ቅዱስ ቶማስ ስጋ መጡ። መቃብሩንም በከፈቱ ጊዜ አላገኙትም፣ ጌታችንም ከዚያ አፍልሶታልና። ከመቃብሩ አፈርም በእምነት ወስደው በንጉሱ ልጅ አንገት ላይ አንጠለጠሉት። ያን ጊዜ ዳነ። ንጉሱም የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አመነ። ከዚህ በኋላ ሐዋርያው ቶማስ ለብዙዎች ተገለጸላቸው። እርሱ ህያው እንደሆነ ጌታችንም በመንግስቱ ውስጥ እንደተቀበለው ነገራቸው። የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ የቀናች ሃይማኖት እንዲጸኑ አዘዛቸው። የሐዋርያው ቶማስ በረከት ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም ከታምራቶቹ አንዱን እናነባለን። አንድ ጻድቅ ሰው እግዚአብሔርን የሚፈራ በግብፅ አገር ነበር። ይነግድም ዘንድ ወደ ህንደኬ ሄደ። ግንቦት ሀያ ስድስትም ሲሆን በሐዋርያው ቅዱስ ቶማስ በዓል ብዙ ህዝቦች የቅዱስ ቶማስ እጅ በውስጡ በምትኖርበት ባህር ዳር ተሰብስበው አያቸው። በዚያ ጊዜም የባህሩ ውሃ ጨርሶ እስከሚያስወግደው ድረስ ጥልቅ ነፋስ ተነሳ። ሰዎችም ሁሉ በደሴት ወዳለችው ቤተ ክርስቲያን ገብተው ሲጸልዩ አደሩ። በማግስቱም በቅዱስ ቶማስ በዓል ቅዱስ ቁርባን ለመቀበል ቀደሱ። የሐዋርያው ቶማስ እጅ ያለ ጥፋት ሕይወት ያላት ስለሆነች የጌታችን ስጋ በላዩ አደረጉ። በቅዱስ ሐዋርያው ቶማስ እጅም ቅዱስ ቁርባንን ሊቀበሉ አንዱም አንዱ ከሕዝቡ መጡ። አንድ ሕዝባዊ ሰውም ሊቀበል መጥቶ የቅዱስ ቶማስ መሀል እጁ ጨበጠ። ያን ጊዜ ተሰወረች። ሁሉም ኪርያላይሶን እያሉ በመጮህ ብዙ ጊዜ ረጅም ጸሎት ጸለዩ። ከዚህ በኋላም የቅዱስ ቶማስ መሀል እጁ ተገለጠችና ያ ሰው ቅዱስ ቁርባንን ተቀበለ። ህዝቡም ሁሉ ተቀበሉ። ከዚህ በኋላ ከቤተ ክርስቲያን ወጥተው ወደ ቤታቸው በሰላም ገቡ። ክብር ይግባውና እግዚአብሔርም ባህሩን በዚያ አውሎ ነፋስ እንደ ቀድሞ መለሰው። በየዓመቱም እንዲህ ይሆናል፣ ሁልጊዜ እስከዛሬ። ለእግዚአብሔርም ምስጋና ይሁን። እኛም በሐዋርያው ቶማስ ጸሎት ይማረን፣ በረከቱ ይደርብን፣ ለዘላለሙ አሜን።